እሷ ብትላንቺ እሺ ትያታለሽ። ምግብ ታበሰ የለም? ሁለተኛ እንዲህ አይነት ነገር እንዳይደገም። እሺ ይቅርታ አጠፋ። ለምንድን ነው እንደዚህ ያደረግሽ? ኤቢ እኮ ናት ቅደጁ ልቅረጽሽ ብለኝ። ኤቢ ምን? ምንድን ነው ታዲያ ንገረኝ? ዳጣ የናታ ለመጽሐፍ ቀደደች። ምን? መጽሐፍ ማንበብ ይወዳል ስላት? ገብታ ቀደደች። ለምን? ኤቢ እንዴት እንደዚህ ነገር ካንደበትሽ ነው? ምን ያቱኝ ሲጀመር እኮ ትኩር ልጅ ብታችሁ ይመሳሰላሉ። ጫባትሽ እኮ ነው አውቃለሁ። ማየ እንዴት ዝም ብሎ ከመንገድ ቤት ሲያስገባ፣ ልብስ ሲገዛላት፣ ከእኛ በላይ ሲንከባከባት ለምድር ለምድር የማትጠይቂው ናታን በስተመጨረሻ መጽሐፉ ዳጣን እንድትቀድ ማን እንዳደረገ አውቋል ማለት ነው። አቢጌል ዳጣን ስለምትጠላት ብቻና ናታንን ትወስድብኛለች ብላ ስለፈራች ነበር። የዳጣን የዋህነት በመጠቀም ናታን መጽሐፉን ሚነካበት እንደማይወድ እያወቀች ነበር በተንኮል እንግዲህ ዳጣን ብታስቀድዳትም፣ ነገር ግን ናታን በስተመጨረሻ እውነቱን አውቋል ማለት ነው። ዳጣም አሁንም ቢሆን አቢጌልን መጠንቀቅ አለባት ብዬ ነው ማስበው። ናታንም ይህንን እውነቱን ካወቀ በኋላ እንግዲህ ለደረጀ ሄዶ ቢናገርና አርፋ አቢጌል እንድትቀመጥ እንግዲህ ይህንን ነገር መናገር አለበት ብዬ ነው ማስበው። እንግዲህ ሴራውን እሷ እንዳደረገችና ዳጣን እንግዲህ ተንኮለኛ እንድትባልና እሷ ላይ እንዲፈረጅ እንግዲህ አቢጌል ስራዋን ሰርታለች ማለት ነው። ስለዚህ ናታን ይህንን ስላደረገችበት አቢጌልን ቅጣቷን መስጠት አለበት ብዬ ነው የማስበው። የዳጣ መምጣት ምቾት ያልሰጣት አቢጌል ማርታ የማታስባቸውን ወይም ደግሞ እናቷ የማታስባቸውን ነገሮች እንድታስብ እያደረገቻት ነው የምትገኘው ምክንያቱም ዳጣን ደረጀ ከሌላ ሴት የወለዳት ቢሆንስ እንዴት በአንዴ ሊያቀርባት ይችላል? በማለት እናቷን ሀሳብ ውስጥ ከታታለች ማለት ነው። ከዚህ በፊት እንዳየነው ከሆነ ዳጣ ደረጀን አባቴ ስትል ስለሰማች፣ ያው ማርታ የአቢጌል ነገር ሲጨመርባት ደግሞ እንግዲህ እሷም ይህንን ነገር ልታስብ ግድ ይላታል ማለት ነው። አሁን ማርታ በራሷ እንግዲህ ለማንም ሳትናገር የምታጣራ የምትጣራ ነው የሚመስለኝ። እስኪ እናንተም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሁሌ ደረጀ ዳጣን ማቅረቡና እዛ ቤት ማስገባቱ ልክ ቢሆንም በዲኤንኤ ቢያረጋግጥና እሱም እውነቱን ቢያውቅ አሪፍ ነው። ምክንያቱም እንደተናገረው በተመሳሳይ ታሪክ ውስጥ እንግዲህ የዳጣም እንደሆነና እውነትም ልጁ ነች የሚለውን ለማወቅ ዲኤንኤ ግድ ነው ብዬ አስባለሁ። ስለዚህ ይህንን ቢያደርግና እውነትም ልጁ ከሆነች እንግዲህ ቢያረጋግጥና እርፍ ቢል አሪፍ ነው ብዬ አስባለሁ። እንግዲህ ናታን የዳጣን የውሃነት ሲያይና፣ እንግዲህ በቀረባት ቁጥር እየወደዳት ነው ያለው። የኤቢ ተንኮለኝነቷ ግን ምንም መቼም ቢሆን የሚቀርባት እሷን አይመስለኝም፣ በዚህ አካሂዷ ማለት ነው። ነገር ግን ዳጣ ለኢቢ እንደማታንስ እርግጠኛ ነን። ዋጋዋን ነው የምሰጣት። ነገር ግን ያው ለዛ ቤት ክብር ስትልና እንግዲህ ለአባቷ ለደረጀ ስትል ቤቱን ከማክበር ብላ ነው እንጂ ወንዱንም አጋድሟለች እንዳየነው ነው ከሆነ ያው ከዝና ውጪ ለማለት ፈልጌ ነው። ዳጣ ክፍል 3 ቶሎ እንዲለቀቅ ሁላችሁም ኮመንት ላይ ክፍል 3 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንዳየነው ከሆነ ዳጣ ደረጀን አባዬ ብላ ስጠረው ማርቲ ያንን ሰምታ እንግዲህ ደረጀን አፋጣው ነበር። እንግዲህ ዳጣ ቤተሰብ እንደሌላትና አስጠግቶ ሊያኖራት እንዳሰበ አስቀየሰችለት። እናም ማርቲ ደረጀን ዳጣን ከቤት እንዲያስወጣት እየጠየቀችው ነው። ካልሆነ ልጆቹን እንደሚያ እንደምታበላሽባቸው እየነገረችው ነው ያለችው። ነገር ግን እንግዲህ ደረጀ ያው ልጁ ስለሆነች እንግዲህ ያን ተመሳሳይ ታሪክ ውስጥ እሷም ልትሆን ትችላለች ብሎ ስላሰበ ለትንሽ ጊዜ ብቻ እንድትቀመጥ እንግዲህ እን ሚስቱን ጠይቋታል ማለት ነው። ሌላው አቢጌል ናታን ስላልፈለጋትና ዳጣ ከናታን ጋር ትሆናለች ብላ ስለምትሰጋ ዳጣ እዛ ክፍል ውስጥ በማስገባት ነበር ታዋቂ ትሆኛለሽ መጽሐፍ በመቅደድ ብላ ቪዲዮ እየቀረጸቻት ታስቀድዳት ጀመር። እኔ ምለው እንግዲህ ዳጣ እዚህ ጋር እንዴት ፋራ ሆነችላት? ህፃን አይደለች ደግሞ እንዳራዳ ነው እንግዲህ እንደምታስበው እንደምናየው ሆነ። አቢጌል አቢጌል በዚች ትንሽ ነገር ዳጣን እንግዲህ በኔ በኩል ትሸውዳታለች ብዬ አላሰብኩም ነበር። እናንተስ እስቲ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሌላው ኤቢ ለእናቷ ስትነግራት እንደነበረው ዳጣ ከሌላ ሴት ተወልዳ ልትሆን ትችላለች እንደዚህ እንግዲህ ደረጀ ያን ያህል እንክብካቤ በድንገት እንዴት ሊያደርግላት ይችላል ብላ ከማርቲ እንድታስብ እያደረገቻት ትገኛለች። እንግዲህ ይህንን ስታወራ ነበር ሰራተኛዋ ሰላም ውሃ እየቀዳች እያለ የደነገጠችው። ምንድነው ያስደነገጣት? ምክንያቱም የዳጣ እናት እሷ ስለሆነች፣ እሷ ልትሆንም ስለምትችል ነው ያስደነገጣት ብዬ ነው ማስበው። ምክንያቱም እንግዲህ ዳጣ ለሷ ምንም ባትሆናት ምንም ቤተሰብ ዝምድና ባይኖራት ኖሮ ለአንድ ሰው እንደዚህ እሷ ወዲያው አትደነግጥም ነው። ስለዚህ እሷ እንግዲህ እናት ስለሆነች በጣም አስደንግጧታል ማለት ነው። በሌላ በኩል ናታን በመጽሐፉ ስለማይደራደር ሆን ብላ ነበር ዳጣ ናት የቀደደችው በማለት እንግዲህ አቢጌል የቀረጸችውን ቪዲዮ ለናታን ያሳየችው የፈለገችውም ያቀደችውም ይሄንን አስባና ለሱ አስባ ደግሞ በመምሰል ለመቅረብ ነው ማለት ነው ናታንን። አቢጌል የዳጣና የናታን መቀራረብ ስላልተመቻት ነው እሷን ስለተዋት ይህንን ሴራ ያሴረችው ማለት ነው። ዳጣ እንግዲህ ገና ቀሚስ ከመልበሷ እየፈነደቀች ነው። ምክንያቱም እንደ ሴቶች ቀሚስ ለብሳ ስላላደገችና ቤተሰብ አግኝታ ስላልቦረቀች አሁን ግን ቤተሰብ አግኝታ እንግዲህ እንደዚህ የሚጨነቅላትም እንደ አባት የሚጨነቅላትም እንግዲህ ሰው ስላገኘች በጣም ደስ ብሏታል ማለት ነው። እንግዲህ የዳጣ ደስታ ያስደሰታችሁ ሁላችሁም እስቲ ሀሳብ አስቴታችሁን ኮመንት ላይ አስቀምጡልኝ። ሌላው ናታን ሰላም ጋር በመሄድ ዳጣ መጽሐፉን እንደቀደደችበትና እንደማይለቃ ተናግሯል ማለት ነው። እንግዲህ ናታን ሰራተኛዋ ሰላምን እንግዲህ እያከበራት እንግዲህ አንዳንዴ የሚያስበውን ነገር የሚያዋያት ሰራተኛዋን እንደሆነ አይተናል ማለት ነው። እንግዲህ ሴቶቹ ተቀምጠው ነበር እሱ እየሄደ ላገዘሽ ሚያለት። ምክንያቱም ሃምብልና የዋህነት ያለው የተላበሰ ልጅ እንደሆነ አይተናል። ስለዚህ ከእናትየው ከማርታ ይልቅ ሰራተኛዋን ነው እንግዲህ ሄዶ እያናገራት የነበረው ነገር ግን ሰላም የዳጣን ባህሪ እንግዲህ ስላላወቅከውን ይሆናል እንጂ እሷ እንደዚህ አይነት ልጅ አትመስለኝም ብላ ነግሯለች ማለት ነው። ስለዚህ ቀረብ ብለህ ከቀረብካት በኋላ ነው እንጂ አሁን እንግዲህ ኤሚ ይሆን ኤቢ ትሆናለች እንደዚህ እንድታደርግ ያደረገቻት ብለዋለች ማለት ነው። እንግዲህ ሰላም ከመሬት ተነስታ እንግዲህ ይህንን ነገር ልትለው አትችልም። ምክንያቱም እናቷ ባትሆን ኖሮ ለዳጣ ቢህን ያህል ተጨንቃ እንደዚህ አታደርግም ብሎ እንግዲህ መጨነቅ የሆነ የእናቷ ባቶ ኖሮ እንደዚህ ስለማትል ነው። እንግዲህ እናንተም ይሄንን ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ደግሞ እዛው ላይ ናታን ከሰራተኛ ሰላም ጋር እያወሩ ያለ ሰራተኛዋ ብዙ እንደማትቆይና እዛ ቤት እንግዲህ ለቃ የራሷን ሕይወት እንደምትጀምር ከናታን ጋር አዋይታው እንደነበር ይታወሳል። እሱም ለሷ አስቦ ለሰራተኛ አስቦ እስከምን ጊዜም ነው እዚህ ቤት የምትቆዩ በማለት የራሷን ህይወትና ኑሮ እንድትጀምር እንግዲህ አማክሯት እሱም ነበር ማለት ነው። ነገር ግን አሁን ላይ በአልታወቀ ምክንያት ነው እንግዲህ ምክንያቱን አልነገረችውም። ነገር ግን ያንን ነገር እንደሰረዘችውና እዚሁ እንደምትቆይ ነግረዋለች። ነገር ግን ምክንያቱን አልነገረችውም። አሁን ግን እኛ እንደምናስበው ምክንያቱ ምንድን ነው የሚሆነው? ዳጣ ስለመጣች ምክንያቱም ልጇ እዛ ድረስ ስለመጣች እንግዲህ እሷ ልጇ ስለመጣች እሷ አትወጣም አሁን ላይ እውነቱን እስከምታውቅ ድረስና ዳጣም እንግዲህ ሰራተኛዋ ሰላም እናቴ ብላ እስከምትጠራትና እናቷ እናትየውም ዳጣን ልጄ ነሽ ብላ እስከምትነግራት ድረስ እንግዲህ ያን ቤት ለቃ አትወጣም እንደተወችው ነግሯለች። እንግዲህ አቢጌል ዳጣን እዛ ቤት ተንኮለኛና መጥፎ ሰው ለማስባል ለእናቷ ለማርቲ ሄዳ የናታንን መጽሐፍ ቀዳለች ብላ እያቀሳሰረች ነው የምትገኘው። ማርቲም እንግዲህ የዳጣ ነገር ምንም እንዳልተመቻት እና ለደረጀ ሲመጣ እንድነግረው ለናታን ነግሯለች። እንግዲህ አባትየውና ዳጣ ሲገቡ ሁሉም አይናቸው ዳጣ ላይ ያርፏል። ምክንያቱም ዳጣን በቀሚስ ስላላዩዋትና ናታንም እንግዲህ ያንን ነገር ስቶ እንግዲህ ዳጣ ላይ ፈዟል። ጭራሽ እንግዲህ በጣም አምሮባታል እያለ ነው ማን ነው። ያኔ ነበር ኤቢ በቀናት ያበረችው፣ ያሰበችው ወዲያው ስላልተሳካላት፣ እዛ ቤት ውስጥ እሷ የሆነ ነገር እንዲፈጠር ነበር የፈለገችው። ነገር ግን ያ ነገር አልተፈጠረም ነበር። ሁሉም ሰው ዳጣ ላይ አፍጥጦ ነበር ማለት ነው። እንግዲህ ኤቢ ጭራሽ የዳጣን ቀሚስ የኔ ካልሆነ እያለች ጥናቷን ፊት ለፊት ስታሳይ ነበር ማለት ነው። እንግዲህ የኤቢ ተናዶ መሄድ ነው። ናታንም አስታውሶ ዳጣን ይዟት የሄደው ማለት ነው። እንግዲህ ኤቢ ናታን እንደሚታወቀው ቀስ ብሎ መጽሐፉን ለምን እንደቀደደችው እንግዲህ ዳጣን ይጠይቃታል። ዳጣም ኤቢ ለቲክቶክ ቪዲዮ ልቅረጽሽ ብላ እንዳስቀደደቻት ነገረችው። ያኔ ናታን ኤቢ ተንኩለኛ እንደሆነች አወቀ ማለት ነው። ኤቢን ይዟት ሁለቱን አፋጠታቸው። ዳጣም ኤቢ እንደሰራችላት አውቃ ጦርነቱን እንደምትጀምረው እንግዲህ አውርታለች ማለት ነው። ናታን ከዚህ በኋላ ለኤቢ ያላት ያለው አመለካከት እንግዲህ በጣም በጣም የወረደ ይሆናል ማለት ነው። ምክንያቱም በሱ በሚወደው ነገር ነው የመጣችበት። ስለዚህ አሁን ላይ ናታን ለኤቢ ምንም አይነት ፍላጎት ምንም አይነት ድሮም የለውም። አሁን ደግሞ የበለጠ ይደብረዋል። ይባስ ብሎ ጭራሽ ከዳጣ ጋር እንዲሆኑና ከዳጣ ጋር እንዲቀራረቡ ነው ያደረገችው ማለት ነው ኤቢ። ስለዚህ አሁን ናታን ከዳጣን ቀርቧት እንግዲህ ከሱ ጋር ይሆናሉ ብዬ አስባለሁ። እናንተም እንግዲህ ሀሳብ አስቴታችሁን ኮመንት ላይ አስቀምጡልኝ። እስቲ እንግዲህ የዛሬው አስቴቴ ይህንን ይመስል ነበር። ዳጣ ክፍል ሶስት ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁ እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።